አንዳንዱ ከገባ በኋላ ሬንስ ተቃጠልኩኝ፣ ባላገባ ይሻለኛል፣ ትዳር ደግሞ ኑሮ ነው እንዴ፣ ሳላገባ ይሻለኝ ነበር እያለ ያማርራል። መጀመሪያ ማን መልኳን እያለህ እንኳን ነው የምለው። እንኳን እንኳን አንገበገበችህ፣ እንኳን በረት ምጣድ መስላ ሆነችብህ። ነጭ የረሱና ላይ ሰላተ ሰላም። ምክር የማይሰማ ሰው መጨረሻው ምንድን ነው ብላሽ። እውነቴን እንደምላችሁ ወጣቶች ተበላሽተናል። የምናገባው ለመልክ ነው በቃ። እዚህ ቂራ ሲቀራ መሻአላህ ብለህ የምታስበው አካል የጀማዓ ሰው ነው ብለህ የምታስበው አካል መልኳን አይቶ ብቻ ይገባል። ጉርድ ለባሽን ያገባል። ኤርፎን አድርጋ የምትጓዝን ያገባል። ጭፈራ ቤት የምታመሸዋን ያገባል። ምን አይነት አቅል ነው ይሄ? ኒቃብ ይስቶሃል። ዚህ ቁጭ ብላ ኪታብ የምትቀራው ዚህ ቁጭ ብላ እንደ እሷ ኤርፎን አልሰካችምና ጉርድ አልለበሰችምና ይተዋታል። ያውም እኮ መልኳ በኒቃብ የተዋበች ወላሂ ትበልጣለች። ከዛ ያች እኮ ኒቃቧን ብታጠፋ ዝንጀሮ ናት ዝንጀሮ እንደዚህ አይነት ወንድ ታዲያ ቢቃጠል ይቃጠል፣ እንጂ ሀቂቃ ታቃጥለው እንጂ። ዱንያ ላይ እኮ አላህ እየቀጣው እኮ አላኩል ሓል ወጣቶች ናቸው። አቃለው ነገ ከነገ ወዲያ መልክ ያላችሁ ነው። ብትመርቁ ግን ኒቃብስቶችን መልካላቸው። መስጂድ ያሉ እህቶቻችን ህቶቻችን ወላሂ ነው ከምንም በላይ መልክ አላቸው።